መጠቀሚያ ጊዜያቸው ያለፈባቸውን የውበት መጠበቂያ ምርቶችን ወደ ገበያ ለማቅረብ በዝግጅት ላይ የነበሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ለዝርዝሩ ዋና ሳጅን ፈለጉ ሻሻግሬ። ተጠርጣሪዎቹ በጉለሌ ክፍለ ከተማ ወረዳ አራት አካባቢ በሚገኝ መኖሪያ ቤታቸው ውስጥ የተለያየ አይነት ያላቸው የመጠቀሚያ ጊዜያቸው ያለፈባቸው የውበት መጠበቂያ ምርቶችን በድጋሚ ወደ ገበያ ለማውጣት ቀንና መተምህረቱን በማስተካከል ላይ እያሉ በቁጥጥር ስር ውለው ምርመራ እየተጠራባቸው ይገኛል። የአዲስ አበባ ምግብና መድኃኒት ባለስልጣን የጉለሌ ቅርንጫፍ ስራ አስኪያጅ ወይዘሮ መቅደስ ካሳ እንደተናገሩት ከህብረተሰቡ በደረሰ ጥቆማ መሰረት ከሚመለከታቸው አካላት ጋር በጋራ በመሆን የመዋቢያ ምርቱ ተይዞ እንዲወገድ መደረጉ እንዲያደረጉን ተናግረዋል። በሰዓቱ እንግዲህ ወደ ቤት ሲገባ ከፖሊስና ከደንብ ጋር በቅንጅት ብዛቱ ከ10ሺ13 በላይ ኮስሞቲክስ እቃዎች ናቸው። ኤክስፓየርድ ያደረጉ ኤክስፓየርድ ያደረጉት እንግዲህ በፈረንጆች ከ2019 ጀምሮ ነው። ኤክስፓየርድ አድርጉ ድጋሜ ሪዩዝ ሊያደርጉ ኤክስፐር ዴቱን አስተካክለው ቢሸጡት ምን ያህል ያተርፉ ነበር ተብሎ ሲታሰብ ከዚህ በላይ የሚያተርፉም አይመስለኝም። ጉዳቱ ነው የሚያመዝ ነው የሚመስለኝ ና ጉዳዩ በሕግ ተይዞ ያው እንግዲህ የሕግ ጉዳይ በሂደት መሄድ እንዳለ እኛም ቀርበን ቃላችንን እየሰጠንም ያለንበት ሁኔታ አለ ማለት ነው። የጉለሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ዘገይ እያስናቀ በበኩላቸው በጉዳዩ የተጠረጠሩትን ሁለት ግለሰቦችን በመያዝ ምርመራ እየተጠራባቸው እንደሚገኝ ገልጸዋል። ተጠርጣሪዎቹ አንደኛ ተጠርጣሪ በተመለከተ ዕቃውን አምጣ ያስቀመጠችናል፣ ሁለተኛ ተጠርጣሪ ደግሞ እዛው ግቢ ውስጥ ነዋሪ የነበሩ ናቸው በበላይነት ቤቱን የሚያስተዳድሩት ግለሰብ ናቸው ማለት ግለሰቧ ከዚህ በፊት ነጋዴ መሆናቸውንና ከተጠርጣሪ ቃል ላይ ለማየትና ለመረዳት እንደቻለ ነው ከዚህ በፊት ወደ ካራ ቆሬ አካባቢ ላይ ነጋዴ የነበሩ መሆኑና አሁን ንግድ አስቀምጠው ሲከስሩ ወደ ቤታቸው ወስዶ ያስቀምጡት መሆኑን ነው ያስረዱት ፖሊስ የተያዘውን ጊዜው ያለፈበት ምርቱን ካስወገደን በኋላ ወደ ፌዴራል ጠቅላይ አቃቢ ጉድለንዴ ምድብ ጽሕፈት ቤት የምርመራ መዝገቡ ላይ አስተያየትና ውሳኔ እንዲሰጥበት የምርመራ መዝገቡን ልከናል።